ባናታቸው ይተክላሉ። አንችን ምንም አይመለከታቸውም። ብሩኬ በጥፊ መታችሁ እሻላ በእርግጫም ትምቶ ምን አገባችሁ? እነሱ ነገር ተነገ ወዲያ። ዛሬ ቤተሰብ እውነተኛ ነገርን መፍረድ እንዳለብን እንፈርዳለን ማለት ነው። እውነተኛ ነገር እና እናንተ እናንተ የተሰማችሁን ነገር ምንድን ነው? እዚህ ላይ የተረዳችሁት ነገር እኔ ሁሌ የምንጠይቃችሁ እዚህ ላይ ምንድን ነው የተረዳችሁት ነገር ሀይሚ ላይ የምንተረዳችሁ ብሩኬ ላይ የምንተረዳችሁ በማርያም ኮሜንት ጻፉልኝ ምንድን ነው ትንክ ያረጋችሁት ምንድን ነው የተረዳችሁት እኔ ደግሞ ከሀይሚም ከብሩኬ የተረዳሁትን ነገር በደንብ አድርጌ እነግራቸዋለሁ ማለት ነው ይህም ቪዲዮ ስጀምሩ በደንብ አርጋችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ በማርያም ላይካችሁ አይለኝ በአላ ላይካችሁ አይለኝ በደንብ አድርጋችሁ ላይክ አድርጉና ትክክለኛ እውነተኛ አስተያየቶቻችንን እንናገራለን። እናንተም ኮሜንት ላይ ምንድን የተሰማችሁትን ነገር መናገር አለባችሁ ሳትደብቁ፣ ሳትፈሩ ሁሉን ነገር መናገር አለባችሁ። ልጀምረኔ። በመጀመሪያ ደረጃ ሀይሚን እያናድዷት ያሉ ሰዎች አሉ። ከብሩኬ ጋር እንድትለያይ ሴራ የሚያደርጉ ሰዎች አሉ። ሀይሚ። ብሩኬ እንዲያምንላት በራሱ ይመን ነው የምትለው። ብሩኬ ምንም ያጠፋው ነገር እኔ እርግጠኛ ነኝ ሀይሚ ላይ ብሩኬ ምንም ነገር እንደማያደርግባት። ምንም ነገር ግን ሀይሚን ተንከሲሶች አሉ። ለእሷ ወሬ የነገራት ሰውዬ ማን ነው? እሱ ብሩኬ እንደዚህ ሰርቷል ብሎ ተነግሮኝ ነው ያለችው። አላ ሳምታችሁ አልቅድም። ተነግሮኝ ነው ያለችው። ለሀይሚ ይሄን ወሬ ያወራላት ሰው ባለጌ ውሸታም ቀዳዳ ሀይሚ እና ብሩኬን ለማላ የፈለገ ሰው ይሄን መናገር እየተናገረ ሰውዬ። ሀይሚ ደግሞ ምንድን ነው ይሄን ነገር ወይም ግልጽ አድርጋ ለብሩኬ መጠየቅ ነው ያለባት። እሺ ለብሩኬ አላቅም ካለ አንድ ሰው እኮ አላቅም ካለ እሱን ነገር ሀይሚ እንትን ብላ መንገር አለባት ለብሩኬ። ለምን ነገሩ እንዲፈታ ማለት ነው። እሺ ሀይሚ ለብሩኬ ካልነገረችው ብሩኬ ነገሩን ካላወቀው እንዴት ነገር የሚፈታው? አሁን ሀይሚን እላ ያስገባት ነው ያሉት፣ ሀይሚን የሚናገሩ ሰዎች አሉ። እባካችሁን እባካችሁን፣ ግሩፕ እየፈጠራችሁ ልንገራችሁ፣ ግሩፕ እየፈጠራችሁ እኔ የብሩኬ ደጋፊ ነኝ፣ እኔ የሃይሚን ደጋፊ ነኝ የምትሉ ሰዎች ግሩፕ ፈጥራችሁ አይሚን ለማናደል የምታረጉት ነገር ተው፣ እረፉ፣ እረፉ። በቃ ይሄ ነው። ግሩፕ ፈጥራችሁ አይሚን እንደዚህ ነች፣ ሀይሚን ጀምራት፣ አይሚ ፕራንክ ልታረግ ነው፣ አይሚን እንደዚህ ነት እያላችሁ የእሱ የምትሉ ሰዎች እንዲህ ምትሉ ነገር አቁሙ ብላለች። ተው ተው፣ አትችል ልጅ። እኔ ደግሞ ብሩኬ የምንድን ነው ምለው፣ የእኔ አባት ብሩኬ አንተ ታጋሽ ነህ፣ ታገሳት እስኪ፣ በእናት ሃይሚን ታገሳት። ሃይሚ አንተ በጣም ነው የምትወድር፣ በጣም ነው የምታከብረ፣ የምትችለውን ያህል ታገስ። መጨረሻ ላይ እኮ ነገሩ መውጣቱ አይቀርም። ስለዚህ ብሩኬ ትንሽ ቢሆን ታገሳት እና ጠብቃት፣ መጨረሻ መንገሩ አይቀርም። ግን ብትናገር ሃይሜ ጥሩ ነበር። እግዚአብሔርም ነው የምላችሁ። ለምን መሰላችሁ? አሁን እንደዚህ እያሉ እንደዚህ እያሉ እልህ ውስጥ እየገቡ ከባድ ነገር ላይ ሳይደርስ ይሄ ነገር በቀላሉ ቢፈታ ጥሩ ነው። ይመስለን እንግዲህ እንደ ሃይሚ እንዳለችው ፕራንክ ምናምን ብላችሁ እንትን የምትሉ ሰዎች ፕራንክ እንዳልሆነ ነው እኛ እንዲገባን ያደረገችን ዛሬ ማለት ነው። እና ሃይሚ በውስጧ የያዘችው ነገር እግዚአብሔር ነው የሚያውቀው። ማንም ሰው ሃይሚ ላይ መፍረድ የለበትም። ሃይሚ መናገር ስላልፈለገች ይሆናል። እሱን ደሞ መታገስ አለብን እኛ። ይሄ ይሄ ነው ማለት የለብንም። በቃ ሃይሚን ታገሷት፣ እስቲ እንታገሳት። መናገሯ አይቀርም። ግን ግሩፕ ሰርታችሁ ሃይሚን ለምትናገሩ ሰዎች እባካችሁ ሃይሚን ተዋት። ብሩክና ሃይሚ ይታወቃሉ። ነገም ተነጎደም አይለያዩም። ግን ሃይሚዬ ምንድን ነው እንለያያለን የሚባል ነገረኛ የጨረቃ ፋሚሎች መስማት አንፈልግም። ሁለታችሁ የትም ሆነ የትም መለያየት የለም። እግዚአብሔር መለያየት የሚባል ነገር ከመሀላችሁ ያጥፋ ነው ምለው መለያየት የሚባል በመሀላችሁ መስማት አንፈልግም ቡሩኬ ራሱ መለያየት መለያየት መለያየት አትበይ ብሎሻል ሀይምየኒ ፍቅር መለያየት አትበይ መለያየት ከአንድ ሰው ጋር መለያየት በጣም ከባድ ነገር ነው ቀላል አለ ማርያም ከምትወዱት ሰው ጋራ ዝም ብሎ በቀላሉ መለያየት ይከብዳል ስለዚህ ሀይምየኒ ፍቅር መለያየት የሚባለውን ነገር ካፍሽ እንዳታወጭ እግዚአብሔር መለያየት ያርቀው ነው ምለው እና ቤተሰብ እኔ ዛሬ ሁለቱም ናቸው ያሳዘኑኝ ለምን መሰላችሁ ሁለቱም ያሳዘኑኝ አልኳችሁ ሁለቱም ላይ ሴራ እየተሰራባቸው ነው ያለው ሀይሚ ሴራ እየተሴራባት እንደሆነ አላወቀችም የኔ ፍቅር ሴራ እያሴሩባት ነው ያሉት ከብሩኬ ጋር እሷን ለማለያየት እነሱ ከፍ ሲሉ እነሱ ሁሉን ነገር ሲያገኙ ለምን አገኙ ለምን ከፍ አሉ ምናምን ብለው እነሱን ለማጣላት ይህ ሁሉ ሴራ እያደረጉ ያሉት ስለዚህ ሀይሚ ደግሞ ይሄን ነገር ተረድታ ይሄን ነገር መዝጋት እንዳለባት ነው እንዳለባት ነው የምወሰኑ እኔ ማለት ነው እና ብሩክ በጣም ያሳዘነኝ፣ በጣም ያላደረገውን ነገር ደግሞ አደረጋችሁ ሲባል በጣም ነው የሚከብደኝ። ያላደረግኩትን ነገር አድርገሃል ብለው ግግም ሲሉብኝ በጣም ያናዳል፣ በጣም ያበሳጫል። ግን ቢሆንም ያው ብሩኬ ሀይሚዬን በጣም ስለሚወዳት፣ በጣም ስለሚያከብራት እስካሁን የታገሰ ነው ያለው። አዎ መታገስም ግዴታ ነው፣ ይታገዛት። ምንም ቢሆን ሴት ነች፣ ሴት ትጨዋለች። የሆነ ነገር ስትሰማ ትናደዳለች። ያው ንዴቷን ችሎ ነገሩ እስከሚፈታ ድረስ ለብሩኬ እግዚአብሔር ያው ትግስቱን ይስጠው ነው የምለው። ሀይምዬኔ ፍቅር አንቺን ለማናደድ አንቺን መጥፎናት ለማለት ለሚፈልጉ ሰዎች ባናታቸው ይዘቀዘቃሉ። ባናታቸው አንቺን ለመናገር አንቺን ዝቅ ለማድረግ አንቺን ገና ለገና ተናገረች ብሎ አንቺን ለመስደብ አንቺን በቃ ሁሉን ነገር ለማድረግ ለሚፈልጉት ባናታቸው ይተክላሉ። አንቺን ምንም አይመለከታቸውም። ብሩኬ በጥፊ መታችሁ እሻላ፣ በርግጫም ትምቶ ምን አገባችሁ? እነሱ ነገ ተነጎዳ ማይለያዩ ልጆች ናቸው። ነገም ተነጎዲያም አብረው የሚኖሩ ልጆች ናቸው። እኛ በመሀላቸው እንደዚህ እንደ ሳይሆን ምቀኛቸውን አንቀን መያዝ ነው ያለብን። ሀይሜ እንደዚህ ነች፣ ብሩኬ እንደዚህ ነው አንልምኛ። መሀላቸው የገባ ሰው አለ መሀላቸው የገባ ሰው እንዲወጣ ነው እኛ ምንፈልገው። ወሬ አመቶ ለሀይም የነገራ ሰው መያዝ አለበት። ማርያምን ነው ምላችሁ፣ በቃ መያዝ አለበት። ምድረ ወረኛ፣ ምድረ አቃጣሪ፣ እነሱን ለማለየት የሚያደርጉት ነገር ቢያቆሙ ይሻላቸዋል እና ሀይሚዬ እኔ ፍቅር አትበሳጭ ቡራዬም አትበሳጭ ወንድሜ ሁሉም ነገር በትግስት ይፈታል ነው ምለው ሁላችሁም ደግሞ ከሀይሚዬም ከቡሩቴም ጎን ቁመን እኛ ምቀኞችን ማባረር ነው እንጂ ያለብን ሀይሚ እንደዚህ ነች ምናምን ብለን ማውራት የለብንም በጣም ነው የምወዳችሁ በጣም ነው የማከብራችሁ ቤተሰቦችዬ የጨረቃ ፋሚሊዎች ክበሩልኝ ይህም ቪዲዮ በደምብ አድርጋችሁ ላይክ ሼር ሰብስክራይብ አርጉ ለሰው እንዲደርስልኝ ቻው ቻው